እስካሁን አጋፍጫዋለሁ ወንድሜ ይቅርታ ለሱ ከዚህ በኋላ ግን ማንም እንዲናገረው አልፈልግም የምር ሱራ ነግሬያቸዋለሁ አለቀ ብዬ እኔ ነግሬሻለሁ የእውነት ነግሬሻለሁ ከዚህ በኋላ እንድትናገሪ አልፈልግም አረት ነጥብ መፍቱ ነው ምርጫው መሱ ነው በቃ አይመለከትሽም አለቀ የባል ዘመድ በዓይኑ ሙሉ አመድ ሲባል የሚመስለኝ በተረት ነበረ። ጋይስ ለካ በትክክለኛው ዓለምም እንደዚህ ነው። ሰላም ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙም ኢትዮጵያውያን እንዲሁም ኤርትራውያን የቻኒ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ሊጠብቅልን ሁላችንን በየሃይማኖታችን እንጸል እያልኩኝ ይህን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እውነት ለመናገር እዚህ ላይ እየሰሩት ያሉት ነገር በሙሉ በትክክለኛው በዓለም ላይ የሚደረግ ነገር ነው። አሁን እዚህ ጋር እኔ የምነግራችሁ እንደተሰጣቸው የምናገራቸውም ሀሳብ የምሰጠውም እንደተሰጣቸው ካራክተር ነው። እውነት ለመናገር ብዙዎቻችሁ በጣም ተጨንቃችኋል። ስራው ድራማ ነው፣ ሪል አይደለም። ይህ ነገር ናሂም በፍጹም አያደርገውም። እኔ በደንብ ስለማቅ ነው አስረግጭ የምነግራችሁ ነገር ግን እንደ ቪዲዮ ስራ ብለው እስከሰሩት ድረስ ስህተቱ ማንጋ ነው ማን ትክክል ነው የሚለውን ነገር እኔም እሰጣለሁ፣ እናንተም ደግሞ የተሰማችሁን እዛ የሰጣችሁትን እዚህ መስጠት ትችላላችሁ። እንግዲህ በገሃዱ ዓለም እኔ በሆን ብላችሁ ማሰብ አለባችሁ። ምክንያቱም በጣም ብዙዎቻችን ብዙ የሚባለው ኮሜንት እንዳለ ሄሉ ላይ ነው ስድቡ ማለት ነው። ለምን በትናንትና ውለት ውብዬን ስለሰደበች፣ ውብዬን ስለተናገረች። ከሰሞኑ በጣም ከሷ ወገን ሆና ስትከራከር ነበረ። ትናንትና ግን ወንድሟን ሻንጣውን አሲዛ ውብዬን ነብሯ፣ ጀግናዋ ሴት ማለት ነው። ሻንጣውን አሲዛ ውልቅ ቅበል ከቤቴ ስትለው ሄሉ እንግዲህ ጠበቃ አቆማለች ማለት ነው። ይሄ ደግሞ ብዙዎቻችን በብዙዎቻችን ዘንድ ቢያሰድባትም እሷን ብዙዎቻችን የምናደርገው ነገር ነው። ለምን ይዋሻል? አሁን እንደ እውነት ስለ ሀቅ የሚናገር ሰው የሚተገብር ሰው ከጥቂት አንድ ነው፣ አይደለም ይሄን ያክል ውጣ፣ እንደዚህ ተብሎ ቀርቶ ምንም ሳይደረግ ሲደበድባት እያዩ እንኳን እኮ የባል ዘመዶች ሆኑ፣ ለሴትም ለወንድም ነው ይህን ምነግራችሁ። ቢያዩ እንኳን ራሱ ወደ ወልጃቸውና ወደ ወንድማቸው የሚያደሉ እኮ አሉ አሉ ሳይሆን ና ነው። አብዛኛው ህብረተሰብ እንደዛ ነው። አሁን እኛ ብዙዎቻችን እዛ ጋር መጥፎ ኮሜንት ሰጠናት። ሄሉን የሰደብናት ሰዎች በሙሉ ወንድማችንና ሚስቱ ቢጣሉ እሷ ያደረገችን እንደማናረግ ምንም እንትን አደለን በእርግጠኝነት ይሄን ነው የምናደርገው። ወደ ወንድማችን ና የምናደለ ወንድም ያላጠፋም ወንድም ያልበደለም እየደበደባት በአይናችን እንኳን ብናይ ራሱ ወንድም ይሄን አድርጎታል ብለን ለእውነት የምንቆም የለንም። ማንኛውም ሰው ወደ ስጋው ነው የሚያደለው። ስለዚህ ሄሉ በዚህ በተሰጣ ካራክተር ትክክለኛ ቦታ ነው የቆመችው ማለት ነው። ገባችው ብዙዎቻችሁ ብትሰድባትም፣ አታደርጉትም። እናንተም አታደርጉትን ነገር ነው። ይሄንን ስላችሁ ግን ሄሉ አላጠፋችም አይደለም። ሄሉ በደንብ አጥፍታለች። ለእሷ መቆም ነበረባት። አንደኛ ሴት ልጅ ናት፣ ሁለተኛ ነፍሰ ጡር ናት፣ ሶስተኛ በገዛ ቤቷ እየተበደለች ያለችው ውብዬ ናት። አልሄደችበትም። የሄደው እሱ ነው። የመጣችው ያች ናት። ንብረቴ ንብረቴ ለምትለው ነገር ቤቴ ቤቴ ለሚለው ነገር ደግሞ እኩል ነው ያፈሩት። እነዚህ ልጆች እያየናቸው ናቸው። ነው አዲስ አበባ መጥቶ ቤት የተከራዩት ይህን ንብረት ያፈሩት አብሮ ነው። ውብዬና ና ውብዬ ከስደት ስትመለስ ምን ይዛት ሂድ ምን ይደረግ የምናውቀው ነገር የለም። ግን ከትዳር ከያዙ በኋላ ያፈሩት ንብረት እንደሆነ ሁላችንም እናውቃለን። እሷም ከቤተሰብ እሱም ከቤተሰብ ቤት ነው የወጡት። እሷም ከስደት መጣች ወዲያ፣ ወደ ትዳር ገቡ። ገባችሁ? እኔ የምነግራችሁ እንደ ቪዲዮ ነው እሺ ጋይስ፣ እንደ ቪዲዮ እንደተረዳችሁት ነው። ስለዚህ ቤቴ ቤቴ የሚያስብለው ነገር የለም ጥፋቱ ሙሉ በሙሉ ያለው ናሂ ጋ ነው። ናሂ ካያችሁት በባለፈው ልጅቷን ጭራሹኑ ማላቃትም ሲል ነበር አይደለ? አሁን ግን ጥል ብሎ ወደ እሷ ሆነ። ጭራሽ ደግሞ አንዳንድ ኮሜንት ሳይ ደግሞ መተት አድርጋባቸው ነው እቺ ሴቷ መተት አርጋባቸው ነው፣ ቤተሰቡ ላይ ምነክቷቸዋል። ምክንያቱም ሄሉ እስከ ትናንት ወዲያ ድረስ ለውብዬ ስትከራከር ነበረ ትናንትና ግን አስቡት፣ በአንድ ቪዲዮ ድምዝስ አደረገችው እና እሷ ውብዬን መናገር ጀመረችው ማለት ነው። ስለዚህ ማን ነው ጥፋተኛ እዚህ ጋር? በትናንትናው ቪዲዮ ውብዬና፣ ናሂና ሄሉ ናቸው ጥፋተኞቹ። ምክንያቱም ቤት አያኮራም በነገራችን ላይ። ሁለተኛ ደግሞ በህግ ብትሄዱ ራሱ እሱን ነው የሚያስወጣው ህግ በጣም ወንጀለኛው እሱ ነው። ለምን ሲባል አንደኛ በሚስት ላይ ሚስት መደረብ፣ ሁለተኛ ነፍሰ ጡር ናት፣ ሴት ናት፣ ልጁ አለ። ስለዚህ ከዛ ቤት ውስጥ የሚወጣው እሱ ነው። ህግም ቢያደርገው እሷ ጀግና ሆና እራሷ በጥፊ መታወጣ ብትለውም እንኳን በትክክለኛው መንገድ ከሄዳችሁ የሚያስወጣው ማን ነው? ህግ ቢያስወጣ እሱን ነው እንጂ እሷን አይደለም። ነፍሰ ጡር ባትሆኑ ራሱ ከቤት እሷ መውጣት አትችልም፣ በህጉ መሰረት ማለት ነው። ልጅ እስካለ ድረስ ልጅ ይዛ ሴት ልጅ ናት ቤት ውስጥ የምትቀመጠው ማለት ነው። ተንከባካቢ እናት ናት። ስለዚህ እሷ የወሰነችው ውሳኔ ደግሞ ማንኛችንም ልናደርገው የምንችል ነው። በዚህ ሰዓት ያው በፊት በድሮ በእናቶቻችን ዘመን ባልና ሚስት ሲጣሉ ያው ሚስት ናት ኮብልላ የምትሄደው ወይ ጠፍታ የምትሄደው ወደ ቤተሰቦቿ ምናምን። አሁን ላይ ግን እንደዛ የሚባል ነገር የለም። ይሄ ድሮ ቀርቷል እንኳን ተበድላ ማለት ነው። ስለዚህ ሄሉ በትናንትናው ቪዲዮ በጣም ትልቅ ስህተት ነው የሰራችው። በቃ እንደ ቪዲዮ ነው የምታዩት፣ ጋይስ ምክንያቱም ብዙዎቻችሁ ሪል ሆነው የምታምኑት አላችሁ። ግን ደግሞ ይሄንን ነገር በእውነተኛው መንገድ ራሱ ብትወስዱት ሄሉ ያደረገችው ነገር ትክክልም ነው ትክክልም ትክክል አይደለም። ግን ደግሞ ብዙዎቻችን የምናደርገው ነገር ነው። ማንም ቢሆን ወንድሜ እዚህ ጋ እየተገፋ ወንድሜ እየተሰደበ ለሀቅ ልቁመ እሱ ነው ጥፋተኛ የምትል ሴት የለችም። እንዲሁም ሰሞኑ መከራከሯ ራሱ ያው ከእሱ ጋር የከረረ ጸብ ስላልነበረ ነው እንጂ ከመጀመሪያው ጀምሮ ወደሱ ነበር የምትቆመው። አሁን ግን እየባሰ ሲሄድ ሻንጣው ሰብስባ ስታስወጣ እሷን አልተናገረቻትም ነበር ሲጀመር ብዬ መጀመሪያን ግን ወደሱ ስቶ ግን አንቺም ውጪ ብላ ቃለጠቻት፣ እንደምታዩት በጥፊ ማለት ነው። ግን ፈታ ያደረገኝ ከምንም በላይ ኮሜንቱ አንድ ሚስማር አንቺ ሚንጦ ከነ ወንድምሽ እንድራጅ ሽጣ ከነ ወንድምሽ ውልቅረ፣ ወይኔ ያርግማን እኮ እናንተ ዶላር ይዝራን ይስጥ። የምር ለነገሩ ያክል ማለት ነው ናሂና ውብዬ ማለት በጣም አሪፍ ስራ ያላቸው የሚቀናበት ትዳር ያላቸው በቃ ደስ የሚል ህይወት ያላቸው ናቸው እና በመልካም ስራቸው አናያቸውም ነበር፣ አብዛኞቻችን አሁን ነው ይሄ ጸቡ ጥብጥ ሲመጣ ነው መግባት የጀመር ነው። ሰብስክራይብ እናደረጋቸውም እንኳን ጥሩ ነገር አናይም አይደለ? ስለዚህ እነሱም ያው ካቅም በላይ ሲሆን በዚህ ስራ መጥተዋል። ታውቃላችሁ፣ የአዲስ አበባ ኑሮ የአዲስ አበባ እንትን እንደዚህ በቀላሉ የሚገፋ ነገር አይደለም። ስለዚህ ጥሩም ባይሆን ይስሩበት። ጥሩ አይደለም በነገራችን ላይ ይሄ ነገር ጥሩ አይደለም። በተለይ እነሱ በስጋው ደግሞ ነው የተጋቡት። አስቡት፣ ዝም ብሎ በቀላል ነገር አይደለም። እና ይህ በጣም ስርዓት ያለው ልጅ ነው ሌላ ሴት ቀና ብሎ የሚያይ ልጅ እንኳን አደለም እንኳን አደለም። ውብዬ ጠንካራ ሴት ናት። በጣም ትዳሯን ቆፍጠን አድርጋ የምትችል ጀግና ኩል የሆነች ሴት ማለት ነው ከአረብ ሀገር ሄዳ ወደዛ ወደዚህ ሳትል ቀጥታ ትዳሯን እየመራች ያለች ጀግና ሴት ለኔ ማለት ነው እና ግን እንደ ድራማው ወይም ደግሞ እንደሚሰሩት ነገር ሀሳባችን ሁላችንም መስጠት ስላለብን ነው ይሄን ነገር ያመጣሁትኝ ና እርግማ ናችሁ እርግማናችሁ ለሄሉ ሳይሆን ለካራክተሯ ሄሉ ይድረስ። ለሄሉ አይድረስባት። ሄሎ ያው በአካልም እንደዚህም ስላልሆነች ማለት ነው። በጣም የሚዋደዱ ፋሚሊዎች ናቸው። ቤተሰብ እርስ በርስ ጨዋ፣ ወሎ ጨዋ ያሳደጋቸው ናቸው። የሚቀናበት ህይወት ያላቸው ናቸው ባጭሩ። እና አይዟችሁ፣ ብዙ አትጨነቁ ቤተሰቦች። ግን እንደሚሰሩት በሏቸው፣ በሏቸው፣ እርቀጧቸው እየሄዳችሁ። በኮሚቴ መብታችሁ ነው። የፈለጋችሁትን ሀሳብ በተለይ ኦዲንስ የፈለገው መስጠት መብቱ ነው። ግን አትራገሙ። ያው ዝም ብላችሁ ስጡ ሀሳብ ማለት ነው። እና በተረፈ በጣም ነው የምወዳው